እንዴት ባላችሁ የዛሬ ሶስት ወር ገደማ ሀምበሪቾ መተን ነበር። ያኔ ስንወጣ ተራራው ሰባት ሰባ ሰባት ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸው እና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁኝ ጨርሼ እቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ አንድ ሺህ አራት መቶ ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን ሁለት እጥፍ ማለት ነው። አሁን ሶስት እጥፍ ሆኗል። የሀምበሪቾ ተራራ የከምባታ ሕዝብ ምልክት ነው። ባህሉ፣ ታሪኩ፣ ማንነቱ፣ የአኗኗር ዘይቤው የሚገለጥበት ነው። ከምባታን የሚወድ ከምባታን ለማወቅ ፍላጎት ያለው ሰው ዱራሜ ብቻ መጥቶ ቢመለስ በተሟላ ሁኔታ ከምባታን ሊያውቀው አይችልም። እዚህ መጥቶ ተራራው ላይ ያለውን አየር የህዝቡን ጥንካሬ፣ ትጋት፣ ብርታት የሚያይበት ቦታ ነው። እንግዲህ በሶስት ወር ጊዜ ውስጥ መንግስት በጀት ሳይኖር ሰው በገዛ ጉልበቱ ይህን የሚያክል ተራራ ሜዳ ማረግ ከቻለ እንደ ሰማችሁት አባታችን አንድ ጊደር ነበረቻቸው እሷን ሰጥተዋል። አሉሳቸውም በዚህ መልክ ነው የከንባታ ህዝብ ያለውን አዋቶ ከመቀነቱ ፈቶ ለብዙዎቻችን ማረፊያ የሚሆን ቦታ ይሰራው። ይሄ ቦታ ያኔ መድረስ አልንችልም ነበር። ዛሬ ግን ወጥተንበታል እና ያኔ የነበራችሁ ሰዎች ይህንን አስደናቂ ገድል የማህበረሰባችንን ጥንካሬ ብርታት፣ ስንሰበሰብ ስንደመር ምን ስራውን ተአምር እንዴት እንዳያችሁት አንዳንድ ደቂቃ እድል ሰጣችኋለሁ። በጣም ወሳኝ የከንባታ ባህል ስለሆነ እንዲህ ተቀምጠን ከወንበሩ ጭ እንድናወራ የተፈለገበት ምክንያት የማህበረሰቡን ባህል ለመቀላቀል ነው እና ፕሬዚዳንቱ መጀመሪያ አንድ ደቂቃ ያላቸውን ስሜት ይናገሩና ይህን አስመልክቶ የሚሰማቸው ነገር እንዲገልጹልን ክቡር ጠቅላይ ሚኒስትር እጅግ በጣም አመሰግናለሁ። ያለው አጠቃላይ ሁኔታ እጅግ በጣም አስደሳች ነው። ይሄ ስራ ሲጀመር ጀምሮ እየተከታተል ነው ነበረ የከተማው ህዝብ አጠቃላይ አመራሮችን ይዞ በአጭር ጊዜ አጭር ፕላን አውጥቶ እንደተባለው የመንግስትን ድጋፍ ሳይጠብቅ የህዝቡን አቅም በማስተባበር ትልቅ ስራ ሰርቷል። በእውነት ይሄ የሚያሳየን ከተባበርን ከተጋገዝን ብልጽግናን እንደርስበታለን ብለን ካሰብ ነው አመት ከወዲሁ እናሳካዋለን የሚል የጽናታችን የመቻላችን የመተባበራችን የማሸነፋችንና የማሻገራችን ምልክት ነው ብዬ ብገልጸው ይበቃኛል የሚል እምነታለኝ። አመሰግናለሁ። እኔ ባለፈው አልመጣውም። የመጣሁት በፊት ነው። ይሄ ከመሰራቱ በፊት ታች መኪና ያቆምንበት ጋር ጀምሮ በእግር በሚወጣበት ጊዜ ነው የመጣሁት። ና ቅድም እንደተባለው ይሄ ለዚህ አካባቢ ሕዝብ ትልቅ ትዕምርት ያለው ቦታ ነው። በኢትዮጵያ ታሪክ በአስራ ስድስተኛው ክፍለ ዘመን ሊቃጣ የነበረውን ወረራ የዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም ሀገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መላእክተኞችም እዚሁ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነው ና የኢትዮጵያ ታላቅነት ማሳያ፣ ተባብረን ከሰራን ምን ልናመጣ እንደምንችል በብሔራዊ ጥቅማችን ጉዳይ ላይ የማንደራደር ና ምንጊዜም የጽና አቋም ካለን ምን ልናመጣ እንደምንችል ሰዎች የሚመሩበት ተራራ ነው እና ወደዚህ ነገር መቀየሩ ደግሞ ማንኛውም ሰው መጥቶ ከዚህ ታላቅ መንፈስ እንዲጋራ እድል ይሰጠዋል፣ እና ይህንን ያሰሩም አመራሮች የሰሩም ዜጎች ይመሰግናሉ ብዬ አምናለሁ። አመሰግናለሁ። እኔ በቅድሚያ በዚህ ስራ የተሳተፉትን ስራውን ያስተባበሩትን የከተማውን፣ የዞኑን፣ የክልሉን አመራሮች እንኳን ደስ አላችሁ በጣም ድንቅ ስራ ሰርታቸዋል ለማለት አድናቆቴን ለመግለጽ ፈልጋለሁ። ባለፈው ስንመጣ በጣም ከብዶኝ ነበረ፣ የመጀመሪያውን ሰባት ሰባት ሰባት ወጥቼ አሁን ቀለል ብሎ የወጣሁት ስለዚህ እኔም በጣም ደስ ብሎኛል። የአካባቢው ውበትና ታሪክ ለሁሉም በዚህ መልኩ ተደራሽ መሆኑ ደስ የሚል ነገር ነው። አመሰግናል። እኔም አመሰግናለሁ። የሀምበሪቾ ተራራ በራሱ የእግዜር እጅ ስራ ምን አይነት ውብ እንደሆነ የሚያሳይ እሱ እዚህ አናታይ ተሆኖ ወረታይ ሲታይ በጣም ልዩ ስሜት የሚፈጥር ስፍራ ነው። እዚህ ስፍራ ላይ ደግሞ እድል አግኝቶ ማየት መቻል ብቻ ሳይሆን ባለፈው ክቡር ጠቅላይ ሚኒስትር እርሶ ጋር አብረን መተን ያየን ጊዜ ሰባት ሰባ ሰባቱን ከወጣን በኋላ ያኔ እውነት ለመናገር ድካም ነበረ እና ያኔ የተሰጠው ሞራል ደግሞ ማይቻል የሚመስል ነገር እንግዲህ ለዘመናት ሰባት ሰባ ሰባት ሆኖ ነው የቆየው ሀምበሪቾ ተራራ ግን ደግሞ ከዛ ኋላ ሁለት እጥፍ ተሰራ ማለት ነው። ይሄ የካመንን ከተደመርን ምን ያህል ተአምር መስራት እንደምንችል ማሳያ አድርጌ ነው መወስደው። በጣም በአጭር ጊዜ ነው የተሰራው። በመሀል ስራውን ለማየት መጥቼ መምጣት እድል አጋጥሞኝ ነበር። ያን ጊዜ ያየሁት ይህን ተራራ ወጣቶቹ አሸዋውን፣ ሲሚንቶውን እንዲህ በትከሻቸው ነው ተሸክመው ሲወጡ ሲወርዱ ና ምን ያህል ጥንካሬ ምን ያህል ታታሪነት ምን ያህል የእምነት ውጤት ካመንን በቃ የተሰጠን አቅጣጫ አምኖ ሰው ከልቡ ከተቀበለ ለመስራት ከተነሳሳ፣ ያለንን እድል ምን ያህል ከፍ አድርገን መጠቀም እንደምንችል እድሎቹን በአግባቡ የመጠቀምን ብቃትና የእይታን ትልቅነት ነው ያየሁት። ይሄ ቦታ የነበረ ነው፣ ግን ደግሞ እዚህ ውስጥ ተደማሪ ነገር መስራት እንደሚቻል ከፈት ሲደረግ ያንኑ ደግሞ ተከትሎ የተሰራው ስራ እጅግ በጣም አስደናቂ ነውና የሰሩትን ሁሉ ያሰቡ አእምሮዎችንም የሰሩ እጆችንም ሁሉንም እግዚአብሔር ይባርካችሁ ማለት እወዳለሁ። ከተደመረን ትልቅ ነገር እንደምንሰራ ማሳያ ነው ለእኔ። በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በመጀመሪያ የረዳንን እግዚአብሔርን ማመስገን እንፈልጋለሁ። በጣም ስለ ረዳን ማለት ነው። ሁለተኛ ክቡር ጠቅላይ ሚኒስትር መጥተው ይሄንን መጀመሪያም ስላዩ ዳግም አሁንም ስለመጡ በጣም ከልክ በላይ ደስ ይሎኛል። እርስዎ መጥተው ይሄ እንዲሰራ ሀሳብ ከሰጡ በኋላ በእኛም ውስጥ በአመራሩ ውስጥ በሕዝቡ ውስጥ ሕዝቡ እዚህ አካባቢ ያለው ብቻ አይደለም ሀገር ውስጥም ከሀገር ውጭም ያለው ሕዝብ ውስጥ ከፍተኛ የሆነ መነሳሳት ነው የተፈጠረው። ያ መነሳሳት ሁሉም ሰው ይሄ እንዲሰራ ይተባበር ነበር፣ በገንዘብ ይተባበር ነበር፣ በሀሳብ ይተባበር ነበር በጉልበቱ ይተባበር ነበር። እስከዚህ ድረስ ብረት ታች መኪና የቆመበት ታስሮ ነው እዛ ታስሮ ነው ተሸክሞ ወጣቶቹ ያወጡት። ሲሚንቶ ሀምሳ ኪሎ ግራም ተሸክሞ ነበር የሚወጡት። አሸዋ ተሸክሞ ነው ያወጡት። ጠጠር ተሸክሞ ነው ያወጡት። አንድም ነገር በሌላ ኃይል የመጣ ነገር የለም። በሰው ጉልበት ነው የመጣው። ለዛውም ክረምት ነበር፣ ዝናብ ይዘንብ ነበር። ዝናቡንም እየጠጡ አንዳንድ ወጠለ ሲያዳልጣቸው፣ እየወደቁ እየተነሱ ነው የደረሱትና ይሄ የሚያሳየው አንድም ህዝቡ መሪውን ለመስማት መሪው አድርግ ያለውን ለማድረግ በጣም የተዘጋጀ ህዝብ ነው እዚህ አካባቢ ያለው። ለዚህም ነው ክቡር ጠቅላይ ሚኒስትሩን ህዝቡ በጣም ይወዳል። ከሳቸው አፍ የወጣውን ነገር ይሄንን ከዛ በላይ ማሳካት አለብን የሚል በቃልም በተግባርም ይህን እያሳየ ነበር። ይሄ በተግባር ታይቷል። ከዛ ባሻገር ሀምበሪቾ በራሱ የተፈጥሯዊ መደመሪያ ያለባት ናት። ሰባት ተራራዎች ናቸው አንድ ላይ ሆነው ይህን ተራራ የሰሩት። ሰባት ምንጮች አሉ አንድ ላይ ሄደው አንድ ወንዝ የሚፈጥሩ። እዚህ ቦታ ላይ መጀመሪያ የከምባታ ብሔረሰብ ሲጀምር ሰባት ጎሳዎች ናቸው እዚህ ጋር የሰፈሩት። ይህንን ታሪክ እና ከዚህ ጋር የተያዙ ብዙ ታሪኮችን የያዘ አካባቢ ነውና እግዚአብሔር አንበርቻውን ደምሮ ሰራት። ህዝቡ ደግሞ የክቡር ጠቅላይ ሚኒስትሩን ቃል ሰምቶ እኛም ይህንን የሚያሳካት አለብን ብለን ቀንና ማታ ሰረን፣ እግዚአብሔርም ረዳን እዚህ ደርሰናል። ከዚህም በኋላ በዚህ ብቻ እንቆምም። ከዚህም ተጨማሪ ስራዎችን ለመስራት እናስባለን። እሱን ደግሞ ወደፊት እግዚአብሔር ደናን ከእናንተም ጋር ሀሳብ ላይ እየተለዋወጥን እየሰራ እንሄዳለን። ይሄ ነው ያለኝ። ሁላችሁንም ወደዚህ ስለመጣችሁ ይህን ስላያችሁ በጣም ከልብ በህዝቡም ስም አመሰግናለሁ። በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር እሳቸው እንደሚሉት ሁል ጊዜም አንድ ነገር መነሻው ሀሳብ ነው። ጥሩ ሀሳብ የሚያዛልቅ የሚያሻግር ሀሳብ ካስብን ያው አገር እናሻግራለን፣ አካባቢንም እንለውጣለን፣ ሁሉን እንደ ኢትዮጵያ እንለውጣለን። የሚሉትን ሀሳብ እዚህም መጥተው ነው እኛ ሰባት ሰባ ሰባት መጀመሪያ በጣም ትልቅ ነው ብለን ነበር የቆምነው። ከዛ በኋላ ይሄ አይበቃም ቶሎ ቀጥሉ ስሉ እኔም የቦርድ ተሳትፎ ነበረኝና በመሀል መጥቼ አይቻለሁ። በጣም እስከዘጻት ላይ መስቀል ያለበት ትልቅ የአካባቢውንትን እዛ ድረስ ሄደን አይተናል። በጣም የህዝቡ መነሳሳት፣ የህዝቡ ደስታ፣ መሪውን ማግኘት በእርግጥ ቀላል አይደለም። አሁን በማካከላችን ስላሉ ቀላል አድርገን አይደለም። ህዝብ መሪውን ሲያይ በጣም ይነቃነቃል፣ በጣም ይደሰታል፣ በጣም የተለየ ነገር ለመስራት ይነሳሳል። እና እርስዎ ደግሞ በእንዲህ አይነት ህዝቡን ስለመሩ፣ ስላስተባበሩን፣ ስለለወጡን በጣም ደስተኞች ነን። እድሜ ይስጦት፣ ጤና ይስጦት የእርሶ አመራር በመሆናችን ደግሞ በጣም እንደሰታለን። እግዚአብሔር እድሜ ይስጦ። ትላለህ። በጣም አመሰግናለሁ ለነበራችሁ ምልከታ። እኔ በጣም ደስ ብሎኛል በሁለት ምክንያት። በመደመር እሳቢያችን አንድ ነገር አሳክተን ስንደርስ እዚያ መቆም መርካት የለብንም። ወደሚቀጥለው ምዕራፍ መዘርጋት፣ ወደሚቀጥለው ምዕራፍ ማለም የሚቀጥለው ምዕራፍ መጀመር የሚል እሳቢያ አለ። ባለፈው የተሰራው የመጀመሪያው ሰባት ሰባት ሰባት የሚናቅ ስራ አይደለም፣ ትልቅ ስራ ነው። ያኔም ፈትኖን ነበር፣ እንደምታውቁት በቀላል አልተወጣም። ነገር ግን እዛ ደርሰን ስንረግጥ ደግሞ በዚያ መርካት ሳይሆን የሚቀጥለው ምዕራፍ መቀጠል አለብን የሚል የእሳቢያችን ማጠንጠኛ ስለሆነ ቦታውም የሰጠ ስለሆነ ነበር። ሀሳቡ ለከንቲባችን ያቀረብ ነው። የከንቲባው ህዝቡን አስተባብሮ የሰራው ስራ የሚያስደንቅ ነው። እንደዚህ በሁሉም ኢኒሽቲቮቻችን በደንብ ሳናስተጓጉል መስራት ከቻል የኢትዮጵያን ብልጽግና ለማየት በእጅጉ ያግዛል። እንግዲህ ዛሬ ከሀምበሪቾ በተጨማሪ በዚሁ አካባቢ ያየነው ባህላዊ ያየነው የገጠር አርሶ አደሮች መኖሪያ ቤት ምን እንደተሰማችሁ ኝ አላቅም። እኔ በጣም በጣም ነው ደስ ያለኝ። ምክንያቱም አርሶ አደር ከከብት ተለይቶ የራሱ ሽንት ቤት ኖሮት ውሃ ኖሮት መብራት ኖሮት እናቶች እንጨት ሳይቆርጡ በባዮ ጋዝ መጠቀም ችለው በጓሮ የሚበላ ነገር እንቁላል፣ ወተት፣ ሰላጣ፣ ቆስጣ፣ ቃሪያ ኖሮ ማየት በጣም በጣም ትልቅ እመርታ ነው። በእርግጥ መስፋት አለበት ይሄ ስራ እና ባለፈው ሀምበሪቾ ስመጣ አንደኛው ምዕራፍ ሰርታችኋል፣ ለዚያ ትመሰገናላችሁ። ሁለተኛው ምዕራፍ ስሩና ስትጨርሱ መተንና ያለን ብለን ነበር ስለጨረሳችሁ መተን አይተናል፣ ለዚያ እናመሰግናለን። አሁን ሁለተኛው ቻሌንጅ ለከምባታ ህዝብ የሰጠ ነው። እስከዚህ ዓመት መጨረሻ ድረስ የተሰራውን ጥቂት ቤት ሳምፕል ወደ መቶ ማሳደግ ያስፈልጋል። ህዝብ አስተባብሮ፣ ባለሀብት አስተባብሮ፣ መንግስትም ተባብሮ የአርሶ አደሮች ቤት መቀየር ያስፈልጋል አንዴ እያለ ማመደን ስንሄድ የእኛ ህዝብ ቶሎ ይማራል። ማሳየት ነው ዋናው ነገር። ደግሞ መልካም ነገር ሲያይ ያም መልካም ነገር ሁሉም በቤቱ በቀዩ ማየት ይፈልጋል። በዚህ ሳንረካ ማብዛት አለብን። አሁን የሰራናት ሳምፕል ናት። መቶ ሁለት መቶ ሺህ አስር ሺህ የሆነ ሲሄድ ጠቅላላ ሀገራችን ይቀየራል። በዚህ ምክንያት ከንቲባው ተጨማሪ ቻሌንጅ ዛሬ ወስዷል። ነገር ግን ቅድም እንደነገረኝ በሀምበሪቾ ላይ የተሰራው ስራ የህዝብ ጉልበት እና ትብብር እንደተጠበቀ ሆኖ አስራ ስድስት ሚሊየን ብር ተጨማሪ ወጪ አውጥቶበታል። የከምባታ ዞንና ማህበረሰቡ ይህንን እየተሸጠ ካለው የመደመር መንግስት ከተገኘው ገቢ አስራ ስድስት ሚሊዮኑን እኛ እንተካለን ማለት ነው። እኛ እንተካና በዚያ ገንዘብ ደግሞ ተጨማሪ አስተባብረን ሌላ ትንሽ የሪዞርት ነገር ማረፊያ ነገር እያደረግን እንሰራለን። አንድ ኢኒሽቲቭ ተሰጥቶ ያ ነገር ሲሰራ ተጨማሪ የሚያመጣው ሀብት አለ። ስለሰማን ስለተገበርን ሳይሆን የሚያመጣው ነገር አለ እና ይሄን በማድረጋችሁ በጣም በጣም ደስ ብሎኛል። ትልቅ ሥራን የሰራችሁት ይሄ እንደምንችል ማሳያ ነው። ከተባበርን ትላልቅ ነገር መከወን እንደምንችል ያመላክታል። በሌሎች ዘርፎች በእርሻውም፣ በከተማ ስራዎቻችንም ይሄ ነገር መታየት አለበት። የመጨረሻ መልእክቴ ግን ኢትዮጵያውያን የምትችሉ የምትችሉ የከንባታን ምድር ማየት አምበሪቾን ማየት እውነተኛ ግብዣዬ ነው። በጣም ደስ የሚል ማህበረሰብ ያለበት፣ ደስ የሚል አየር ያለበት፣ እጅግ አስደማሚ ውበት ያለበት ቦታ ነው። እንግዲህ ኢትዮጵያውያን ስንባል እንደምታውቁት ስንችል ዱባይ እንሽቀዳደማለን፣ አውሮፓ እንሽቀዳደማለን፣ አሜሪካ እንሽቀዳደማለን። ያም መጥፎ አይደለም ማየታችን። ግን በሀገራችን ውስጥ ብዙ የሚታዩ ነገሮች አሉ፣ ብዙ አስተማሪ ታሪኮች አሉ እና እኚህ ሽማግሌ በዚህ እድሜያቸው ባለፈውም ከእኛ ጋር ወጡ፣ ዛሬም ከእኛ ጋር ወጡ። እንግዲህ ይሄ ብርታትና ጥንካሬ የሚያሳየው እንደዚህ አይነት ቻሌንጅ መውሰድ ለጤናም ለእድሜም ጠቃሚ እንደሆነ ነው እና ኢትዮጵያውያን በዚህ እግረ መንገድ የምታልፉም ቅዳሜና እሁድ ከመታችሁ ማየት የምታስቡም ይህ ምድርና ሕዝብ የተመቸ ስለሆነ መታችሁ እንድታዩ ግብዣ ነው። እኔ ባለፈውም በነበረኝ ቆይታ በጣም ደስተኛ ነኝ። አሁን ዛሬ ባለውም ቆይታ በጣም ደስተኛ ነኝ። የየሀገራችንን ሀብት ጉልበት፣ አቅም እንዲህ እየፈለፈልን እያወቅን ስንሄድ እያወጣን ስንሄድ ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽ እና ከእኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን፣ ወጣት ነው ህዝባችን። ሰርተን ተክተን ከርሰምድር ምድር ሀብታችንን በምድር ላይ ያለ ሀብታችንን ከሰማይ ያለ በረከት እንደኛ ዝናብ የጠገበ ምድር የለም፣ ተጠቅመን ራሳችንን መመገብ ሌሎች መርዳት ሰብሰብ ማለት ያስፈልጋል። በማይረቡ ትናንሽ ጉዳዮች ታስረን እኛ ያደግንበትን መንገድ ልጆቻችን መድገም የለባቸውም። ያ ደግሞ እንዲሆን ልባችን ቀና መሆን አለበት፣ ሀሳባችን ቀና መሆን አለበት። ከባቢያችንን በብቃት ማየት የምንችል ሰዎች መሆን አለብን። ያን ማድረግ ስንችል ኢትዮጵያ ትበለጽጋለች። የከንባታም ለውጥና ብልጽግና በዚህ በኩል ሃላባ በዚህ በኩል ሀድያ በዚህ በኩል ስልጤ በዚህ በኩል እያለ ሁሉን የሚነካ ነው፣ የከንባታ ብቻ አይደለም እና ጥሩ ቱሪስት ዴስቲኔሽን ነው። የምታዩትን ውበት በሚዲያ ማሳየት አይቻልም። በፎቶ ማሳየት አይቻልም። የዚህን አየር ፍሬሽነስ ፍሬሽነትና ጣዕም በቃላት መግለጽ አይቻልም። መቅመስ ብቻ ነው፣ ማየት ብቻ ነው መፍትሄውና የምትችሉ መኪና ያላችሁ በባስም በግሩፕ መጥታችሁ ብታዩ፣ ብንተዋወቅ፣ ታሪካችንን ብንጋራ፣ ባህላችንን ብንጋራ፣ የአካባቢያችንን ሁኔታ ብንጋራ፣ የተሻለ ጠንካራ ኢትዮጵያ ስለምንፈጥር ሌሎች ወንድሞችና እህቶቻችን ግብዣዬን እያቀረብኩ በነበረን ቆይታ በጣም እጅግ ደስተኛ መሆኔን እየገለጽ ኩር ፕሬዚዳንት አዳዲስ ቦታ ደግሞ እንዲያደርጉ እንዲጋብዙን በዚሁ አጋጣሚ ጥሪን እያስተላለፍኩ እጅግ በጣም ጥሩ ቆይታ ነበር። አመሰግናለሁ። ጊዜ ስትልኝ ማተወዳለሁ።